ዋስ እሆናለሁ የተባለበት የገንዘብ መጠን በውሉ ላይ ባለመጠቀሱ ብቻ ተጠያቂነት አይኖር ይሆን? እርሳቸው የሚሉት ግምቱ ብር 20 ሺህ የሆነ የጣሊያን ስሪት የእህል ሚዛን ጥቅምት 24 ቀን 2001 ዓ.ም ተመረተ በተደረገው ውል በኪራይ ወስዷል። ሲወስድም ለመመለሱ ወይም ለመተካቱ የዋስትና ግዴታ የገባለት ሰው አለም ሚዛኑን ግን ሊመልስልኝ ስላልቻለ ተከራዩና ዋሱ በሕግ ተገደው ሚዛኑን ይመልሱልኝ ካልሆነም ግምቱን ይክፈሉኝ በማለት ዳኝነት ጠይቋል የተከሰሱት ዋስም የዋስትና ውል ነው ተብሎ በቀረበው ሰነድ ላይ ያለው ፊርማ የኔ አይደለም የዋስትና ውሉ ራሱ ለምን ያህል ገንዘብ ግዴታ እንደገባሁ ስለማያሳይ ውሉ ፎርማሊቲውን አያሟላም እና ክሱ ውድቅ ይደረግልኝ በማለት መልስ ሰጥቷል የተከሳሽን መልስ አሁን የሰሙት ሰው ምን ብለው ዳኛ ቢሆኑስ ምን ወስነው ይሆን ዳኞቹ የወሰኑትን አሁን ምጥን አድርጌ እነግሮታለሁ። ግን ግን የዋስትና ውሉ ላይ የዋስትና ግዴታ የተገባበት የገንዘብ መጠን ባለመጠቀሱ ብቻ ውሉ ፈራሽ፣ ዋሱም አልጠየቅም ማለት ይችሉ ይሆን? አልሰማንም እንዳትሉ ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር እንዲሆን ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰብ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ። ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋሃዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ ሰላሳ ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ በመጀመሪያ ደረጃ የቀረበለት ፍርድ ቤት የግራ ቀኙን ክርክርና ማስረጃዎች መርምሯል። ዋሱ ዋስትና ውሉ ላይ ያለው ፊርማ የኔ አይደለም ቢሉም በዋስትና ውሉ ላይ የተቆጠሩትን ምስክሮች ቃል ሰምቶ ዋስትና ውሉን ፈርመዋል። በመሆኑም በውሉ የተጠቀሰውን ሚዛን አይነት አዲሱን ለከሳሽ ይተኩ በማለት ወስኗል። ተቃውሞው ይግባኝ ያሉበት የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ግን ግራቀኙን ካከራከረ በኋላ ፊርማው በፎረንሲክ እንዲመረመር ትዕዛዝ ሰጥቶ የነበረ ቢሆንም ለምርመራ የቀረበው የውሉ ኮፒ በመሆኑ ፊርማውን መመርመር አለመቻሉን ገልጾ የቀደመውን ፍርድ ቤት ውሳኔ አጽንቷል። አሁንም ያልጸኑት አመልካች ቅሬታቸውን ለክልሉ ሰበር ሰሚ ችሎት አቅርቧል። ችሎቱም ግራቀኙን አስቀርቦ ካከራከረ በኋላ ዋሱ ለምን ያህል ገንዘብ የዋስትና ግዴታ እንደገቡ በዋስትና ውሉ ላይ አልተጠቀሰም። ውሉም በፍትሐ ብሔር ሕግ ቁጥር 1922 ንዑስ ቁጥር 3 ስር የተመለከተውን የህግ መስፈርት ስለማያሟላ በዋሱ ላይ ግዴታ ሊጥል አይችልም በማለት የስር ፍርድ ቤቶችን ውሳኔ ሽሮታል። ዋሱ አይገደዱም ብሏል። አሁን ይግባኝ የማለት ተራው የሚዛኑ አከራይ ሆኖ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችሎት በሰበር መዝገብ ቁጥር 10 40 61 ቅሬታቸውን አቅርቧል። ሰበርም ያስቀርባል ብሎና ግራቀኙን አከራክሮ ውሳኔውን ሰጥቷል። ሰበር ግን ምን ወሰነ ይሆን? ይህ እውነተኛ ጉዳይ በቅጽ 19 ላይ ስለወጣ ሙሉውን እንድታነቡት አደራዬን ላስቀድም። ሰበር ካሪሲ አዲስ አበባ ድረስ የዘለቀው ክርክርና የነበረውን ሂደት በፍርድ ሀተታው ጽፎታል። በዚህ ጉዳይ ላይ ሕጉ የሚለውን የተመለከተው ሰበር የዋስትና ውሉ አጻጻፍ ወይም ይዘት ምንም ይሁን ምን ዋሱ ግዴታ የገባበት የኃላፊነት መጠን ወይም ልኩ ምን ያህል እንደሆነ በዋስትና ውሉ ላይ በገንዘብ ካልተገለጸ በቀር ዋስትናው ፈራሽ እንደሚሆን ከፍታ ብሕግ ቁጥር 1922 ንዑስ ቁጥር 3 ድንጋጌ ይዘት መገንዘብ ይቻላል። አሁን በቀረበው የዋስትና ክርክር ጉዳይም በዋስትና ውሉ ላይ የገንዘቡ መጠን ባለመጠቀሱ የዋስትና ውሉ ፈራሽ ነው ተብሎ መወሰኑ በአግባቡ ነው በማለት የክልሉ ሰበር የሰጠውን ውሳኔ አጽንቷል፣ ዋሱን ነጻ ብሏል። የህግ ትርጉም የተሰጠበት ጉዳይም ይሆነም አንድ የዋስትና ውል ዋሱ ግዴታ የገባበትን ኃላፊነት መጠን ወይም ልኩ ምን ያህል እንደሆነ በዋስትና ውሉ ላይ በገንዘብ ካልተገለጸ በስተቀር ዋስትናው ፈራሽ ነው። አልሰማንም እንዳትሉ፣ ዘነውን አበቃን። ነጻነቱን ጠብቆ ለህግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር፣ ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ ሰላሳ ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል